ትውልድ ወደ ትውልድ የተሻገረ ዘመን የማይሽረው ታሪክ ኢትዮጵያ የቃል ኪዳን ምድር፣ የቅዱሳኑ አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማኅደር ውስጥ ተሰውረው የቀሩትን ታላላቅ ገድሎች ለመዘከር መጥተናል። ትዕትና፣ ትዕግሥት፣ ፍቅር፣ ክርስቶስን መውደድ የቅዱሳኑን ተጋድሎ በአይነ ሕሊናዊ ያስቡ በታሪክ ውስጥ የተቀበረውን የሰማዕታት ደም የጻድቃንን ትሩፋትና ጽናት፣ የገዳማውያንን ምስጢራዊ ሕይወት፣ የእነዚህን የቅዱሳንን ታሪክ ማወቅ ማለት የእምነት መሠረትን ማጠንከር ማለት ነው። ቤተ ክርስቲያኗ የቆመችበትን አምድ መረዳት ማለት ነው። ዳንቴል ሚዲያ በየሳምንቱ ወደ እናንተ የሚያደርሰው መንፈስን የሚመግብ የቅዱሳን ክርስቶስን የመምሰል ሕይወት እነሆ። አሁኑኑ ቤተሰብ ይሁኑ። የቅዱሳኑን ብርሃን ዛሬም በሕይወቶ ያብሩ። ይህ የእግዚአብሔር ምርጦቹ የሚታዩበት ገጽ ነው። እንኳን ደህና መጡ።